እኔ ጣልታችሁ ነው እንዴ? እሷ ተጣልታኛለች መሰል ያዘጋጀሁልሽ ነገር እኔ ራሱ ሳስበው በጣም ያስፈራኛል። እስከ ዛሬ እኮ ሳልተዘጋጅ ልንቀርትሻ አደለም፣ ፈጣሪ ጠብቆ ነው እንጂ የሰው ሚስት ይዞ ለራሱ አለቅሰ ሄደን ቃሌብንም አልፈታም ከቤቱንም ትቼ አልወጣም በማለት ለሽማግሌው ተናገረች። ሽማግሌውም ቤቱ የኔ ነው የቃሌብ አደለም፣ ስለዚህ ሁለታችሁም ትወጣላችሁ በማለት አስጠነቀቃት። ቃሊብ አሁን ላይ እጅግ በጣም እንግዲህ ደስ እያለው ይገኛል። ምክንያቱም እሱም እንዳባቱ አባቱ ማለት ነው፣ ጎበዝ ሆኖ ሲቀጥል ደግሞ እነሱን በማናደድ ላይ ስላለ። ሲቀጥል ዳኒ አሁንም ትሁት ላይ በጣም እንትን ብሏታል ማለት ነው። ምክንያቱም ኤደን ሁሉን ነገር እያወቀችው በአንቺ ምክንያት ነው፣ ስለዚህ ነግረሻት ነው ወይ በማለት እንግዲህ አንገቷን እንቅ አድርጎ እዟታል። በስተ መጨረሻም እነሱ እንዳወቁ ጠረጠረ ሽማግሌውና እንዲሁም ደግሞ ቃሊብ ስለቴናና ስለ ዳኒ ፍቅረኛሞች መሆናቸውን እንደጠረጠረ ለትሁት ነግሯት ነበረ። ግን ደግሞ በስተ መጨረሻም ቃሊብና እንዲሁም ደግሞ ሽማግሌው የሰው ምሽት በጁዞ ስለ ራሱ ይጨነቃል ብሎ ቃሊብ ሲያወራ እንዲሁም ያው ዳኒ መጥቶ ደርሶ ሰምቷል ማለት ነው። ስለዚህ ዳኒ አሁን ሁሉን ነገርም አውቋል። በነገራችን ላይ ከዚህ በፊት በተደጋጋሚ ብዙ ነገሮች እያወቀ ከዚህ ቤት ግን አልወጣም ቀጥሏል ማለት ነው። ትሁት ደግማ ደጋግማ አንተ ከዚህ ቤት መውጣት አለብህ፣ እንደገና ኤደንን ብቻ እዚህ ማትረፍ አለብህ፣ እሷን አተረፍክ ማለት አንተ ውጤታማ ነህ እያለች ደግማ ደጋግማ እየመከረችው ነበር። ግን ደግሞ እሱ ሊሰማ አልቻለም። እዚህ ቤትም ሊወጣ አልቻለም። አሁን ላይ በግልጽ ቴናም ዳኒም ከዚህ ቤት አንወጣም ብለው እንግዲህ ቴና ተናግራለች። ዳኔም እንደዚያ ነው ሀሳቡ ማለት ነው። በግድ ነው የተቀመጠው። ሰላም ጤና ይስጥልኝ ቻናሌ ተከታታዮቼ፣ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ ሲሆናችሁ የደወል ምልክቱን በመጫን ቤተሰብ ይሁኑ። ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። ግፈኛዋ ሚስትና የሰራተኛዋ ፍጥጫ ተከታታይ ድራማ እንደቀጠለ ነው። እንግዲህ ዳኒም እንዲሁም ደግሞ ቲና አሁንም ከስህተታቸው ምንም ሊማሩ አልቻሉም። እንዲሁም ትሁት ያው ጸባዩን ለማስተባበል ማለት ነው፣ ቲና፣ ሶሪ ቲና ጸባዩን ለማስተባበል ወይንም ደግሞ ወደ ድሮ ማንነቴ እመለሳለሁኝ፣ ቃሊብ የሚነግረኝን በሙሉ እያንዳንዱ ነገሮችን እሰራለሁ አባዬ፣ ስለዚህ ከእሱ ጋር እንድታስታርቀኝ እፈልጋለሁ ብላ ነበረ ማለት ነው። ግን ደግሞ ሽማግሌው ማስታረቅ አስታርቃቸዋለሁ፣ ግን ደግሞ ሁለት የማይስማሙ ሰዎችን አንድ ላይ ሆኑ ማለት ደግሞ ስህተት ነው፣ የማይሆኑ መጨረሻ ግድያ ሊሆን ይችላል በማለት እንዴ ቃሊብ ይገድላል ማለት ነው እንዴ በማለት ጠይቀው ነበረ። እውነት ለመናገር ቃሊብ አይደለም የሚገድለው፣ ቢገድል እስካሁን የሚገድልሽ አንችን ነው፣ ግን ደግሞ የምትገዩ አንችነሽ በማለት እንግዲህ አስጠንቅቋታል በጣም እንግዲህ ሽማግሌው እንደቆረጠ እና እጅግ በጣም እንደተማረረ ነግሯታል ማለት ይቻላል። ማለት ነው በዚህ ልክ ከተነገራት እሷ በቃ እዛ ቤት ራሱ መቀመጥ የለባትም። በነገራችን ላይ ግን ደግሞ አይና ወጣ ስለሆነች ነው እየተቀመጠችው በቃ ከዚህ በላይ እነሱን መጉዳት እችላለሁ፣ የእነሱ ነገርን ለራሴ ማድረግ እችላለሁ ብላ ነው የተቀመጠችው። በዚህ ንግግር በነገራችን ላይ ያው ሽማግሌው ይህን ንግግር ከተናገራት በኋላ አሁን መፍታት እችላለሁ፣ መፋታት እንችላለን በማለት ቃሊብን አናግረው ነበረ። ቃሊብም እሺ ግን ደግሞ ብር እፈልጋለሁ አለችው። እሺ ስንት ብር ነው የምትፈልጊው? ብሎ ጠይቋት ነበረ የምትፈልገው ብር ደግሞ አራት ነጥብ ሚሊዮን ብር እፈልጋለሁ። ስለዚህ እሱን ብር ስጠኝና መፋታት እንችላለን። እናንተ ሙኗችሁ ነው? ከተመሳሳይ ቁጥር አታልፉም እንዴ? የምን አራት አራት ነው የምታወሪው? አራት ነጥብ አይደለም አራት ሺህ። ምንም የለኝም አለመፍታትም ትችያለሽ። በማለት መልሶላታል። ስለምን ቁጥር ነው የምታወረው ብላት ጠይቀው ነበረ። በነገራችን ላይ እንግዲህ ካሌብ ተመሳሳይ ቁጥር ነው እንዴ እናንተ የምጠሩት፣ ያለው እንግዲህ። ከዚህ በፊት ዳኒ ሽማግሌውን ምን ብሎ ጠይቆት ነበር አራት ነጥብ አራት ሚሊዮን ብር እንድሰጠኝ ይፈልጋለሁ እኔ አምስት ሚሊዮን አርጌ መልስላለውኝ በማለት በወርስጥ መልስላለው ነበር ያለው ማለት ነው። እና ዳኒ በስተመጨረሻ መጣ ወቶለት የደረሰው እንግዲህ አስር ብር ነበር ማለት ነው። አራት ሚሊዮኑ ቀርቶ አስር ብር ደርሶታል። ስለዚህ ከዚህ አንጻር ነው እናንተ መሆኗቸው ነው ተመሳሳይ ቁጥር ነው እንደ የምጠሩት ብሎ እየተናገረው ማለት ነው። ስለማታቅ ዳኒ ሽማግሌውን ብር እንደጠየቀውና እንደዚህ እንደሆነ ስለማታቅ እግራ ገብቷል። ስለምንድን ተመሳሳይ ነገር ነው የ የምታወሩ ብላ ጠይቃ ነበረ ማለት ነው። አሁን ላይ በነገራችን ላይ ዳኒ እጅግ በጣም ግራ ገብቶታል። ከቴና በበለጠ መልኩ እሱ ግራ ገብቶታል። ምክንያቱም ያው የኤደን ጉዳይ እጅግ በጣም እያሳሰበው ይገኛል ማለት ነው። ኤደን አሁን ስልክ ያነሳችለትም አይደለም አንስታለትም። እንዲሁም ደግሞ አንተንም አልፈልግም አንተን ማግኘት ስለማልፈልግ መሰለኝ ቤት የቀየርኩት። ስለዚህ ተወኝ እያለችው ነው ማለት ነው። እና በምንድን ነው የተቀየረችው? ለምንድን ነው እንደዚህ የሆነችው? ኤደን ምንድን ነው ያወቀችው? ስለእኔና ስለቴና ጉዳይ አውቃለች ማለት ነው ወይ በማለት እጅግ በጣም እንግዲህ እያጣራ ይገኛል ትሁትን ነበር መቶ ንቅ ያደረጋት ማለት ነው አንችንሽ ልነግሪያት ይቻልሹ ስለ እኔ እና ስለ ቲና ጉዳይ የምታየው አንድና አንድ አንች ነች ስለዚህ ትሁት ነግረሻታል ወይ ለምንድን ነው እንደዚህ የሆነችው ለምንድን ነው የተቀየረችው በማለት እንግዲህ እዙኋታል ማለት ነው በነገራችን ላይ ያው ትሁትም እጅግ በጣም በሀሳብ ላይ ነበረች ማለት ነው ምክንያቱም የቃሊብ አባት የተናገረው ነገር አለ። ትሁት ልዳርልህ ወይ ብሎ በተናገረው ቃላቶች ሀሳብ ተውጣ ነበረ። በዚያን ታይም ነበር መቶ ንቅ ያደረጋት ማለት ነውና እሷም አንገቷን እንትን ከለቀቃት በኋላ ሚላ ነበር የያዘችበት። ከዚህ ውጣልኝ ብላ ነበር ዳኒን ያስወጣችሁ ማለት ነው። እና ማን ሊነግረው ይችላል? ሌላ ማን ሊነግራት ይችላል? ኤደን ለምንድን ነው እንደዚህ የተቀየረችብኝ ባንዴ? እያለች እያለ ሲጠይቃት ነበረ ማለት ነው። እሷ ግን እኔ ምንም የማውቀው ነገር የለም ግን ደግሞ አንድ ነገር የምታውቀው ነገር እውነት መቼም ቢሆን ተደብቃ አትቀርም፣ አንድ ቀን ትወጣለሽ በማለት ነግረዋለሽ ማለት ነው። እና ዳኒ እየጠረጠረው አሁን ላይ ቃሊምና እንዲሁም ደግሞ ሽማግሌው ስለእኔና ስለ ቲና ጉዳይ በደንብ እያቃሉ ብሎ ጠርጥሯል ማለት ነው። የጠረጠረውንም መቶ እስኪ ይቅርታ፣ ቅድም ላደረስኩብሽ ነገሮች በሙሉ በጣም ይቅርታ በማለት ትሁትን አናግሯት ነበረ። ቃሊብና እንዲሁም ደግሞ ሽማግሌው ስለ እኔ ጉዳይና ስለ ቴንያ ጉዳይ የሚያውቁ ይመስለኛል። እንደው እያስመሰሉ ነው እንጂ እያካሉ። ስለዚህ እነሱ ሊሆኑ ይችላሉ እውነቱን ለሄደን የነገሯት። እኔ እኮ ግራ ገባኝ ትሁት ምን ላድርግ እያለች እያለ ሲጠይቃት ነበረ ማለት ነው። ትሁትም እኔ አይመለከተኝም፣ ደግሜ ደጋግሜ ከፊትም ጀምሬ ነግሬህ ነበረ። በቃ እውነት ደግሞ ተደብቃ አትቀርም፣ አንድ ቀን ትወጣለች። ስለዚህ የራስ ጉዳይ በማለት ሲቀጥል፣ ደግሞ ኤደላንተ የምትገባ ሴት አይደለችም በማለት እንግዲህ የሁል ጊዜ የምትናገረው ምክሯን እንትን ብላለች ማለት ነው። ትሁት ይህን ነገር ዳኒ በተናገረ ሰዓት ለሽማግሌውም ተናግራልሽ ማለት ነው። ምክንያቱም አሁን ላይ ዳኒ ነገሮቹን በሙሉ እየጠረጠረ ነው። አንተና ቃሊብ እንደምታውቁ ጠርጥሯል። ስለዚህ አባዬ ነገሮቹን በጊዜ ብንጨርሳቸው ምን ይመስልሃል? ለምንድን ነው ከቤቱ በቃ የማታሰናብታቸው? አሰናብታቸው በማለት ትሁት ሽማግሌውን ተናግራ ነበር። በነገራችን ላይ እንዳስጨነቃት እንዳያዛት እንዳስፈራራት ይህን ሁሉ ይብን አልተናገረችም እንዲሁም ቲና መታ እየዛተችባት ምናምን ነገር እንደሆነም ለሽማግሌውም ለቃሌውም አልተናገረችም ትሁት ማለት ነው። በነገራችን ላይ በጣም ብዙ ነገሮችን ትሁት እየቻለች ነው ማለት ነው። ሲቀጥል አሁን ላይ ደግሞ ሽማግሌው ሰርግ አስቧል። ገና ሰርግ ደግሰን እነሱ እንዲበሽኩ እንዲናደዱ እናደርጋለን በማለት እንግዲህ ሰርግ ለመደገስ አስበዋል። ግን ቲናን እና ዳኒን ለማናደር ተብሎ ደግሞ እዚህ ጋ ትሁት ትጎዳለች ብዬ ነው የማስበው ማለት ነው። ምክንያቱም አሁን በተነጋገሩት ንግግር ይብን በጣም ሀሳብ ውስጥ ገብታለች ማለት ነው። እውነት ነው፣ ውሸት ነው እውነት ቃሊብ እኔን ሊያገባኝ ነው ወይንስ ደግሞ እንደዚሁ ዝም ብለው ነው በማለት ማለት ነው። ሽማግሌው በተናገረው ቃል ትሁት እጅግ በጣም በሀሳብ ተውጣ ትገኛለች ማለት ነው። ስለዚህ አሁን ላይ ደግሞ ሰርግ ካደረጉ በእርግጠኝነት የውሸት ሰርግ እንኳን ቢያደርጉ፣ ምክንያቱም ቴና አልፈታም ብለዋለች ማለት ነው፣ ቃሊብን ስለዚህ አሁን ላይ የውሸት እሷን ለማናደድ ሰርግ እንኳን ድል ያለ ሰርግ እንኳን ቢደግሱ ትሁትን በማስመሰል ማለት ነው ሚስት ቢያደርጋት ትሁት ልትጎዳ ትችላለች ማለት ነው እውነት ልትወደው ትችላለች እውነትም ልታስበው ልታፈቅረውም ትችላለች ማለት ነው እና በዚህ መሀል ትሁት ትጎዳለች ብዬ አስባለሁ ማለት ነው እና በጣም ብዙ ነገሮችን ለሽማግሌው እና ለቃሊብ እየቻለች ትገኛለች። ነገሮቹን እየደረሱባት ባሉበት ችግሮች እንኳን ይብን ሁሉን ነገር እንኳን ግልጥ አድርጋ አትናገርም ማለት ነው እና እዚህ ላይ ሽማግሌውም ቃሊብም ቆም ብለው ቢያስቡበት እና ትሁት ልትጎዳ ትችላለን፣ ስሜቷን ልንጎደው እንችላለን የሚል ሀሳብ እንትን ቢያወሩበት በጣም አሪፍ ነው ማለት ነው እና ዝም ብለው ልክ እራት እንደሚጋብዙት በቃ እነይ እንደዚህ የሰርግ ልብስ ልበሽና እንደዚህ እናድርግ ምናምን የሚለውን ምክንያቱም ሁለታቸው ሲያወሩ የሰማችው ጉዳይ ስላለ እሷም ሰው እስከሆነች ድረስ ምናልባት ልትፈልገውም ትችላለች አይታወቅም ማለት ነው እና ከዚያ ከዚያ አንጻር ማለት ነው፣ ግን ደግሞ ከኤደን ጋር ተጋብቶ ቢያናድዷቸው ይህ በጣም ትልቅ አማራጭ ነገር ነው ብዬ አስባለሁ። የቀልድም ቢሆን አንደኛ ያው ኤደንም እንደዚያው ዳኒን ትበቀለዋለች ዳኒን ትቀ- ትቀ- ትበቀለዋለች ቃሊብም ሁለቶችንም መበቀል ይችላል ማለት ነው ስለዚህ ትሁትን አግብቶ ሳይሆን እንደው የውሸትን ቢሆን ማለት ነው። ኤደን ጋ ተነጋግረው ኤደንን ቢያገባና ሁለታቸውን ቢያናድዱ በጣም አሪፍ ነው ባይነኝ ማለት ነው። ትሁትን አግብቶ ከመጣ ዳኒ እጅግ በጣም ስለሚደሰት ማለት ነው። ስለዚህ ሁለታቸው እንዲናደዱ፣ እንዲበሳጩ ኤደንን ማግባት አለበት ብዬ አስባለሁ ማለት ነው። ውድ ቻናል ተከታታዮች፣ ቤተሰቦች በያላቸው በሰላማቸው ይብዛልኝ። ለቤቴ አዲስ የሆናቸው የደውል ምልክቱን በመ ጫን ቤተሰብ ሆኖ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።